ዝክረ ኒቂያ እንግዲህ ተጠናቋል። 14 ነጥቦችን የያዘ የጋራ የአቋም መግለጫ ተሰጥቷል። አሁን ባለንበት ክፍለ ዘመን ከሚከሰቱ አለታዊ ግድፈቶችና ስርዋጾች መካከል በቅዱሳት መጻሕፍት በገድላት በድርሳናትና በተአምራት። የቤተክርስቲያን አዋልድ መጻሕፍት የምታርሙት በምን በመዘኛ ነው የሚለው አሁንም ጥያቄ ምልክት ውስጥ ነው። ዘጠነኛ በነገረ ክርስቶስ ዙሪያ በውስጥና በውጭ በርካታ ጥያቄዎች የተነሱ ሲሆን ከነዚህ መካከል አያችሁ፣ በቤተክርስቲያኒቷ ውስጥ አሁንም ቀዳሚውን ስፍራ የምትይዘው ማርያም ነች እንጂ ኢየሱስ አይደለም። አዋልድ መጻሕፍት በተለይም ገላ ስድስት አማት በስርዋት የገባውን በበቂ ጥናት ተለይተው እንዲታረሙ አስፈላጊውን ጥረት እናደርጋለን ግን አዋልድ መጽሐፍት በቁጥር ራሱ ይታወቁ። በዚህም መሰረት እነቤታችን በተመለከተ ጊዜውን ተደራሽ ያደረጉ ጥያቄዎች ጥንታ አብሶን በዛዊት ዓለም አማላጅነት። አሁንም በዚህ በዝክረ ኒቂያ በተደረገው የሊቃውንት ጉባኤ ውስጥ ያየነው ክፍተት ምንድን ነው? ለክርስቶስ ተገቢን ቦታ ለመስጠት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እንግዲህ ዝክረ ኒቅያን በተመለከተ የተለያዩ ሀሳቦችን ወደ እናንተ ስናደርስ ነበር። አሁን ዝክረ ኒቅያ እንግዲህ ተጠናቋል። በተጠናቀቀበት ቀን ደግሞ ሚያዚያ 22 ቀን ማለት ነው 14 ነጥቦችን የያዘ የጋራ የአቋም መግለጫ ተሰጥቷል። ስለዚህ እነዚህ 14ቱ የጋራ የአቋም መግለጫ ምን ይመስላሉ? የሚሉትን ዋና ዋና የሆኑትን ሀሳቦች ወደ እናንተ ላድርስ። በተለይ በጣም ጥሩ ጥሩ ነጥቦች ተነስቷል እዚህ ጉባኤ ላይ ማለት ነው ከነዚህ መካከል እንግዲህ በአራተኛ ደረጃ የተቀመጠውን እስቲ ሰምተን እንመለስ አራተኛ አሁን ባለንበት ክፍለ ዘመን ከሚከሰቱ አሉታዊ ግድፈቶችና ስርዋጾች መካከል በቅዱሳት መጻሕፍት በገላት በድርሳናትና በታምራት የቤተ ክርስቲያን አዋልድ መጻሕፍት አማዋልድ መጻሕፍት በመከለስ በሸመሸቀጥና በመመረት መንፈሳዊነታቸውን ለቀው የተዛባ ሐሳብ እንዲኖራቸው ከእግዚአብሔር ፈቃድና ሐሳብ እንዲወጡ የሚደረገው ሴራ እጅግ አደገኛ ነው። ስለሆነም ጥንታውያን በቀኖና መጻሕፍት የተሰፈሩና የተመዘኑ መጻሕፍቶቻችን ባሉበት ሁኔታ ተጠብቀው ይቀጥሉ ዘንድ እኛ የጉባኤ መምህራን የመጻሕፍቱ ጠበቃ በመሆን በሊቃውንት ጉባኤ በኩል ያላለፉ በትንሣኤ ማሳተሚያ ድርጅት አሳተምን ያልታተው መጻሕፍትን ባለመጠቀም ደቀ መዛሙርትና ምዕመናን እንዳይገለገሉባቸው ለማስተማር ቃል እንገባለን። አዎ እንግዲህ እንደሰማችሁት በአራተኛ ደረጃ ከአዋልድ መጻሕፍት ጋራ በተገናኘ የተለያየ ስርዋጽኦች ስለገባበት ወይም ስህተቶች ስለገባበት ምን መደረግ አለበት ነው ያሉት። ጥንታውያን በቀኖና መጽሀፍት የተሰፈሩና የተመዘኑ መጽሀፍቶቻችን ባሉበት ሁኔታ ተጠብቀው ይቀጥሉ ዘንድ እኛ የጉባኤ መምህራን የመጽሐፍቱ ጠበቃ ተመልከቱ፣ የመጽሐፍቱ ጠበቃ በመሆን በሊቃውንት ጉባኤ በኩል ያላለፉ በትንሣኤ ማሳተሚያ ድርጅት አሳታሚነት ያልታተሙ መጽሀፍት ባለመጠቀም ደቀ መዛሙርትና ምዕመናንን እንዳይገለገሉባቸው ለማስተማር ቃል እንገባለን አሉ። እንግዲህ ከዚህ ሐሳብ እንረዳው ምንድን ነው ገድላቶች ድርሳናቶች በአጠቃላይ አዋልድ የሚባሉ መጻፍቶች እንዲታረሙ እንዲስተካከሉ እና መታተም ያለባቸው በትንሣኤ ዘጉባኤ ማተሚያ ቤት ብቻ ነው አሉ። ትንሣኤ ዘጉባኤ ማለት የቤቲክ ሳይንቷ ማተሚያ ቤት ነው። ስለዚህ ያ ማተሚያ ቤት የሚያሳትሞ ምን አይነት መጽሐፍ ነው ከተባለ በሊቃውንት ጉባኤ የተመረመሩ የታዩ የተፈተሹ አርቶት የተሰራላቸው መጽሐፍቶች ናቸው በትንሳኤ ዘጉባኤ የሚታተሙት። ስለዚህ ይህን ነገር ለማድረግ ቃል እንገባለን አሉ። ጥሩ ነው ቃል መግባታችሁ ግን የምታርሙት በምን በመዘኛ ነው የሚለው አሁንም ጥያቄ ምልክት ውስጥ ነው። ለምን ከተባለ እስከዛ ድረስ እንግዲህ በዚህ መራ ግብር ላይ የተለያዩ ሀሳቦችን ስናደርስ ነበር። በተለይ ከገድላት አንድ በት የተሰኘ መራግብር አለን። እዛ መራ ግብር ላይ እንግዲህ ገድላቶችን የምንፈትሽበት መራ ግብር ነው። እና እዛ ገድላቶችን በምንፈትሽበት መራግብ ላይ ምንጠቅሳቸው ገድላቶች አብዛኞቹ ምንጠቅሳቸው የነበረው ከትንሳኤ ማሳተሚያ ድርጅት የወጡ ገድላቶችን ነበሩ። ምን ማለት ነው? በሊቃውንት ጉባኤ የተመረመሩ ገድላቶች ነበሩ፣ ግን በጣም ብዙ ስህተቶች ይዘዋል። ምናልባት አሁን ታርሞ ተስተካክሎ የሚወጡ ገድላቶች አሉ ስላሉን እንግዲህ ተስፋ አድርገን እንጠብቃለን ማለት ነው። ሌላኛውን እስቲ የተባለውን ሰምተን እንመለስ። ስምንተኛ በነገረ ማርያምና በነገረ ክርስቶስ ዙሪያ በጉባኤ ሰፊ ውይይት የተደረገ ሲሆን በዚህ ዙሪያ ውይይት ያደረገው ቡድን ለሚነሱ ጥያቄዎች ሰፊ ምላሽ የሚሰጡ ከቅዱሳት መጻሕፍት በማጣቀስ የውይይቱን ውጤት አቅርቧል። በዚህም መሰረት እመቤታችን በተመለከተ ጊዜውን ተደራሽ ያደረጉ ጥያቄዎች ጥንተ አብሶን፣ ቤዛዊተ ዓለም፣ አማላጅነት ወንድሞችና የመቤታችን ትንሣኤ ተያይዞ ጥያቄዎች ቤተክርስቲያናችን አስተምሮ መሠረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። በስምንተኛ እንግዲህ ደረጃ የተነሱ ሀሳብ ምንድን ነው? ነገረ ማርያምን በተመለከተ ነው። እንግዲህ ነገረ ማርያምን በተመለከተ ውይይት ተደርጓል እና ወቅታዊ የሆኑ ጥያቄዎች ተነስቷል። ለእነዚህ ወቅታዊ ለሆኑ ጥያቄዎች ደግሞ ምላሽን ተሰጥቷል። ከሊቃውንት ጉባኤ ማለት ነው፣ ወይም ከሊቃውንቶቹ በዛ በዝክረ ኒቂያ ላይ ከተገኙት ማለት ነው እና ምንድናቸው የተነሱት ሀሳቦች ከተባለ በተለይም ጥንተ አብሶን በተመለከተ ማርያም ጥንተ አብሶ ነበረባት ወይ? ቤዛዊተ ዓለም ትባላለች ወይ? አማላጅነቷን በተመለከተ እና ከሞት መነሳቷን በተመለከተ፣ ትንሣኤዋን በተመለከተ ሰፊ የሆነ ውይይት ተደርጎ እንግዲህ ለሲኖዶሱ ቀርቧል። ከዛ ሲኖዶሱ እንግዲህ ያጸድቋል ማለት ነው። ግን በስምንተኛ ደረጃ ነገረ ማርያም ተነስቶ በዘጠነኛ ደረጃ የተነሳው ምንድን ነው ካላችሁኝ እንስማቸው። ዘጠነኛ በነገረ ክርስቶስ ዙሪያ በውስጥና በውጭ በርካታ ጥያቄዎች የተነሱ ሲሆን ከእነዚህ መካከል ክርስቶስ የክርስቶስን የባህሪ አምላክነት፣ ወልድ ፍጡር በስጋው ይባላል ወይ፣ ሊቀ ካህናት፣ ቤዛ፣ አስታራቂነት፣ ነገረ ድነት፣ ነገረ ቅባት በቤተ ክርስቲያናችን አስተምሮ መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። ስለሆነም ቅዱሳት መጻሕፍትን መሰረት በማድረግ ቀደምት ሊቃውንት ያቆዩልንን የነገረ ክርስቶስ ትምህርት ሳይበረስ ተጠብቆ ለትውልድ እንዲስተላለፍ ጠንክረን እናስተምራለን። እንግዲህ በጣም በሚያሳዝን ሁኔታ በዘጠነኛ ደረጃ የተነሳው ምንድን ነው? ነገረ ክርስቶስ ነው። ተመልከቱ፣ ቀዳሚ ሆኖ የቀረበው ምንድን ነው? ነገረ ማርያም ነው። በስምንተኛ ደረጃ ነገረ ማርያምን አዩ። በዘጠነኛ ደረጃ ነገረ ክርስቶስን አዩ። አሁንም በዚህ በዝክረ ኒቂያ በተደረገው የሊቃውንድ ጉባኤ ውስጥ ያየነው ክፍተት ምንድን ነው? ለክርስቶስ ተገቢን ቦታ ለመስጠት አለመስጠት። በዘጠነኛ ደረጃ ነው ነገረ ክርስቶስን ያዩት፣ በስምንተኛ ደረጃ ነገረ ማርያምን ያዩት። አያችሁ በቤተ ክርስቲያኒቷ ውስጥ አሁንም ቀዳሚው ስፍራ የምትይዘው ማርያም ነች እንጂ ኢየሱስ አይደለም። ኢየሱስ አይደለም። ይሄ እንግዲህ ዝርዝር መግለጫው ላይ መስማት ችለናል ማለት ነው። ከነገረ ክርስቶስ ጋር በተገናኘ ምንድን ነው የተነሳው ከተባለ በውጭና በውስጥ የተጠየቁ ብዙ ጥያቄዎች አሉ። ለነዚህ ነው ምላሽ የተሰጠው። በምን ጉዳይ ላይ ከተባለ የኢየሱስ የባህርይ አምላክነት ላይ ወልድ ፍጡር በስጋው ይባላል ወይ በሚለው ሀሳብ ላይ፣ ኢየሱስ ሊቀ ካህናት ነው ወይ በሚለው ሀሳብ ላይ፣ ቤዛነቱ ላይ፣ ነገረ ድህነቱ ላይ፣ ቅባት በሚባለው ሀሳብ ላይ እንግዲህ ሰፊ የሆነ ውይይት ተደርጎ ውሳኔ ላይ ተደርሷል ብሎ ሆናል ማለት ነው። ግን ያው በዘጠነኛ ደረጃ ነው ነገረ ክርስቶስን ያስቀመጡት። ቀጣይ ግን በአስራ ሁለተኛ ደግሞ ያስቀመጡት አንድ ሀሳብ አለ። እሱን ደግሞ እስቲ ሰምተን እንመለስ። አስራ ሁለተኛ በአዋልድ ቅዱሳት መጻሕፍትን አዋልድ ቅዱሳት መጻሕፍትን በተመለከተ አንዳንድ ጥያቄዎች ይነሳሉ። መፍትሄው ምን መሆን አለበት? እንዴት ይታረም? አርቶቱስ ውስጥ እንዴት ይፈጸም? የሚለው የውይይት ሀሳብን በተመለከተ አዋልድ መጻሕፍት በተለይም ገላ ስድስት ብዛት ያላቸው የተለያዩ ቅጂዎች ስላሏቸው ቅጂዎቹ ተሰብስበው በሊቃውንት ሊመረመሩና እውነተኛው ሊለይ እንደሚገባ በመጻሕፍቱ ውስጥ ከሌሎች ቤተ እምነቶች ጋራ ሊያጋጩ የሚችሉ በተለይም ክርስቲያኖች በቁጥር አንሶ በሚታዩባቸው አካባቢዎች አገልጋዮች፣ ካህናትና ምዕመናን ለዘመናት የሚዳርጉ ሐሳቦችን የያዙ መጻሕፍት መኖራቸው የሚሉ በርካታ ነጥቦች በማንሳት ቡድኑ በስፋት ተወያይቷል። ከዚህ በመነሳት በመፍትሄ ሐሳብ ደረጃ የተቀመጡትና ጉባኤዎች የተስማማባቸው የመፍትሄ ሐሳቦች ምዕመናን ባለመረዳት እንዳይደነጋገሩ አስፈላጊው ጥናት ተደርጎ ቤተክርስቲያን የምትቀበላቸው መጻሕፍትን ለይቶ ለማሳወቅ አስቀድሞ በተጻፉ የብራና ቅጂዎች ውስጥ ሳይኖሩ በኋላ በሥርዓት የገቡ ጤናማ ያልሆኑ ሐሳቦች ከጥንት ቅጂዎች ጋራ በማመሳካከር እና እውነተኛውን በመለየት ለማረም ከገላት፣ ከደርሳናት፣ ከዜማ መጻሕፍት ሆነ ከሌሎች አዋልድ መጻሕፍት ማብራሪያ የሚያስፈልጋቸውን ለይቶ ማብራራት ማስማማት፣ ማስታረቅ የሚያስፈልጋቸውንም ማስታረቅ፣ በስርዋጽ የገባውን በበቂ ጥናት ተለይተው እንዲታረሙ አስፈላጊውን ጥረት እናደርጋለን። የቤተ ክርስቲያን የሆኑ ቅዱሳት መጻሕፍትና ሌላ ማንኛውም ነገር ከቤተ ክርስቲያን ውጭ ያሉ አካላት እንዳያሳትማቸውና እንዳይጠቀሙባቸው እንዴት እንከላከል የሚለውን ሀሳብ በተመለከተ የተነሱ ጭብጦች የቤተክርስቲያን ንብረቶች የሆኑት ቅዱሳት መጻሕፍትን ግለሰቦች በስማቸው እያሳተሙ ቤተ ክርስቲያን ባለቤትነቷን እያሳጧት ነው መሆኑን፣ የትርጓሜና የዜማ መጽሕፍት በየቤታቸው በኃይል ስላላቸው ወጥ ለማድረግ አስቸጋሪ መሆኑ፣ አሳታሚዎችም ያለ ቤተ ክርስቲያን ፈቃድ የቤተ ክርስቲያን መጽሕፍት እያሳተሙ ለግል ጥቅማቸው እያዋሉ መሆኑ በትንሣኤ የማሳተሚያ ድርጅት ብቻ ይታተምልን በማለት ቡድኑ በስፋት ተወያይቷል። ከዚህ በመነሳት የቤተ ክርስቲያን ንብረቶች የሆኑ የቤተ ክርስቲያን ንብረቶች የሆኑ ቅዱሳት መጻሕፍት ግለሰቦች በየስማቸው ሊያሳጥሟቸው ስለማይገባ የመጻሕፍት ባለቤት ቤተ ክርስቲያን ሆና ለግለሰቦቹ ሳይሆን ለምስክር ጉባኤ ቤቶች፣ ለመንፈሳዊ ኮሌጆችና ዩኒቨርሲቲዎች እውቅና እየተሰጠ በሊቃውንቱ ጉባኤ እየታረመ የየቤቱ ባህል ተጠብቆ እንዲታተም የበኩላችን ጥረት እናደርጋለን። አሳታሚ ድርጅቶችም የቤተ ክርስቲያን ሀብቶችን ሀብቶች የሆኑት ቅርሳት መጻሕፍት ያለ ቤተ ክርስቲያን ፈቃድ እያሳተሙ ለግል ጥቅማቸው እንዳያውሉ ቢያሳተሙም ተጠያቂዎች የሚሆኑበትን አሰራር መፍጠር የቤተ ክርስቲያን ሀብቶች የሆኑ ቅርሳት መጻሕፍትን ያለ ቤተ ክርስቲያን ፈቃድ እያሳተሙ ለግል ጥቅማቸው የሚያውሉ ግለሰቦችም እንዲታረሙ ጥብቅ መመሪያ ከማስተላለፍም በተጨማሪ ምዕመናን በማይከል ያልታተው መጻሕፍትን እንዳይገዙም መመሪያ ቢተላለፍ የበኩላችንን ጥረት እናደርጋለን። እንግዲህ በአስራ ሁለተኛ ደረጃ ላይ የተነሳውንም ከአዋልድ መጻሕፍት ጋር በተገናኘ ነው። አዋልድ መጻሕፍት በተመለከተ እንዴት ይታረም፣ አርቶቱ እንዴት ይሁኑ በሚለው ሰፊ የሆነ ውይይት ተደርጎ ብዙ ቅጂዎች ስላሉ እነዚህ ሁሉ ሊቃውንት ጉባኤ ጋራ መጥቶ ከትክክለኛው ኦርጂናል ከሆነው ከግዕዙ ጋራ አመሳክሮ ሚታረመ ለማረም ማብራሪያ የሚያስፈልገውን ማብራሪያ ለመስጠት ጥረት እንደሚያደርጉና ለዚህም ደግሞ ቃል እንደሚገቡ ተናግሯል። ጥሩ ነው። ግን አዋልድ መጻሕፍት በቁጥር ራሱ አይታወቁም። በቁጥር ራሱ አይታወቁም። እነዚህን አዋልዶ ሰብስቦ ለማረም ይቅርና በቁጥር ስንት እንደሆኑ ይታወቃል ወይ? አይታወቅም። በቁጥር ስንት እንደሆኑ አይታወቁም። ግን እስቲ እንደ ጅማሮ ዋና ዋና የሚባሉትን ገድላቶች፣ አብዛኛው ሰው የሚጠቀማቸውን ገድላቶች ቢያርሙት ራሱ ትልቅ ነገር ነው፣ ትልቅ ስኬት እንደሆነ መረዳት እንችላለን። ከዚህ ጋር እንግዲህ ተገናኝቶ ሌላ የተነሱ ሀሳብ ምንድን ነው? የግል ማተሚያ ቤቶች እንዳያትሙ ገዝላትን በተመለከተ ድርሳናትን በተመለከተ እንዳያትሙ እዚህ የጋራ ስምምንቱ ላይ እንግዲህ በጋራ ወስነዋል ማለት ነው። ጥብቅ መመሪያን በማስተላለፍ በተጨማሪ ምዕመናን በማዕከል ያልታተሙ መጽሐፍትን እንዳይገዙ መመሪያ ቢተላለፍ የበኩላችን ጥረት እናደርጋለን ይላሉ። ያው የመጨረሻውን ውሳኔ የሚሰጠው ማነው? ቋሚ ሲኖዶሱ ነው። መቼ ነው የሚሰጠው ከተባለ ግንቦት ወር ላይ ነው። አሁን የተሰበሰቡት ሊቃውንቶቹ ምንድነው የሚያደርጉት? ይህን አስራ አራት ነጥቦችን ተነጋግረው ውሳኔ ላይ ደርሰዋል። ግን ውሳኔ ላይ ደርሰዋል ማለት ይፈጸማል ማለት አይደለም። ወዴት ይሄዳል? ግንቦት ላይ ለቋሚ ሲኖዶሱ ይቀርብና ቋሚ ሲኖዶሱ ምን ያደርጋል? ውሳኔን ያስተላልፋል ማለት ነው። ስለዚህ እነዚህ ሊቃውንቶች ምንድን ያሉት የትኛውም አዋልድ መጽሐፍትን በተመለከተ የግል ማተሚያ ቤቶች እንዳያሳትሙ የሚል ሀሳብ ነው ያቀረቡት። ግን ገዳማቶችስ ገዳማቶች የሚያሳትሙት ገድላቶች አሏቸው። ለምሳሌ ደብረ ሊባኖስ ገዳም ገድለ ተክለ ሃይማኖትን ያሳትማል። ከግዙ ጋራ አመሳክሬ ነው ያሳተምኩት ባለው ገድለ ተክለ ሃይማኖት ላይ ስለ ኃጢአታችን ቤዛ የሆነው የተክለ ሃይማኖት መቃብር ነው ይላል። እንደዚህ ዐይነት ስህተት ይዟል። ስለዚህ ይሄ ይሄ የጋራ ስምምነታቸው ገዳማቶችን ቤተ ክርስቲያናቶችን አብያተ ክርስቲያናቶችን ይመለከታሉ ወይ፣ ግለሰብ ሲሉ ስፔሲፊክ ቢደረግ በጣም ጥሩ ነው ብዬ አስባለሁ። ግን በዋናነት ትንሣኤ ዘጉባኤ የተባለው ማተሚያ ቤት ብቻ እንዲያሳትማቸው እንግዲህ ጠንከር ያለ መመሪያ እንዲተላለፍ የበኩላችንን ጥረት እናደርጋለን ብለዋል። እኛም የምንሰማው ጉዳይ ይሆናል ብዬ አስባለሁ። ስለዚህ በአጠቃላይ ቤተክርስቲያኗ እንግዲህ በተለያዩ የማህበራዊ ሚዲያዎች ላይ የሚተላለፉ ሀሳቦችን ከቤተክርስቲቷ ውጪ ስለሆኑ ምእመናኖች ወይም ደግሞ ኦርቶዶክሳዊያን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ቴሌቪዥን ወይም ደግሞ ሶሻል ሚዲያዎች ብቻ እንዲጠቀምና ትምህርቶችም ከዛ ብቻ እንዲሰማ በዚህ ጥሪ አቅርበዋል ማለት ነው። ግን ይቻላል ወይ? አይቻልም። አይቻልም። ለምን ከተባለ እንግዲህ ሶሻል ማንም ሰው በእጁ ስልክ አለው። የፈለገውን ገብቶ መስማት ይችላል። እንደዚያ ነፃነት አለው አይደል? ይህን ነፃነቱ ማንም ሊወስድበት አይችልም። በመመሪያ ሊቀለበስ አይችልም፣ ሊቀለበስ አይችልም። እናንተ የተሻለ ነገር ካመጣችሁ፣ እውነት ካመጣችሁ፣ ከእግዚአብሔር ቃል የተቀዳ ትምህርቶች የምታመጡ ከሆነ ሰው ጆሮ ሰጥቶ ሊሰማችሁ ይችላል። ግን አሁንም አሁንም ከመጽሐፍ ውጭ የሆኑ ሀሳቦችን ግን የምትሰነዝሩ ከሆነ ሰው እናንተን ስክሮል እያደረገ እያለፈ ሌላ ነገርን መስማቱን ይቀጥላል ማለት ነው፣ ይቀጥላል ማለት ነው። እንግዲህ በዋናነት ግንቦትን ነው የምንጠብቀው። አሁን ዝክረ ኒቂያ ተፈጽሟል። ተፈጽመዋል። የጋራ አቋም ወጥቷል። ይሄ የጋራ አቋም ምን ይመስላል የሚለውን ዝርዝር ሀሳብ በተለይ ከነገረ ማርያም ጋር በተገናኘ ማርያም ጥንተ አብሶ ነበረባት ወይስ የለባትም በሚለው ጉዳይ ላይ ምን ይናገራሉ፣ ነገረ ክርስቶስ ላይ ወልድ በሥጋው ፍጡር ይባላል ወይስ አይባልም በሚለው ጉዳይ ላይ ግንቦት ላይ የሚሰጠውን ዝርዝር ሀሳቦችን ለመስባት እንሞክራለን። ግን እኛ የወንጌልን የምስራችን ቃል በመስበክ ሐሰትን በማፍረስ እንቀጥላለን። እንግዲህ በየተለያዩ የሶሻል ሶሻል ሚዲያ ላይ የሚደረገው ተጽዕኖ ነው ለዚህ ለዝክረ ኒቂያ እንዲመጡ ያደረገው። ስለዚህ መልእክት ምሰሙ ክርስቲያን ወንድሞች በምታደርጉት እንቅስቃሴ ቀጥሉ፣ የክርስቶስን ወንጌል ስበኩ፣ የጸጋውን ኃይል ስበኩ፣ ሐሰትን ደግሞ አፍርሱ። ሌሎቻችን ደግሞ በጸሎት ይህንን የተነሳውን የተሃድሶውን እንቅስቃሴ በመደገፍ ከእኛ ጎን በአክብሮት መጠየቅ እፈልጋለሁ። እንግዲህ ሳምንት ደግሞ በሌላ ርዕሰ ጉዳይ ላይ እስከምንገናኝ ድረስ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።